አድማጭ ተመልካቾች የዕለቱን ትኩስ አበይትና ሰበር መረጃዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን፣ በአማራ ክልል በትላንትናውና በዛሬ ዕለት እጅግ ከባድ የተባለ ጦርነት ተደርጓል፣ እየተደረገም ነው። የፋኑ ኃይሎች በሸዋ በጎጃም በጎንደርና በወሎም በእኩል ሰዓት መብረቃዊ ጥቃት መጀመራቸው ተሰምቷል። በጎንደር የፋኑ ኃይሎች በመብረቃዊ ጥቃት የዓለም በር ከተማ እየገቡ ሲሆን ኛ አመራርም ተቀንድሸዋል። በጎንደር መተማ ሁለት ጋንታ ሙሉም አዲስ ምሩቅ አድማ ብተና መጻፍቷል። ዝርዝሩን ተሰሙታላችሁ። በጎጃም እንዲሁ የአርበኛ ዘመነ ካሴ ጦር በርካታ የአገዛዙ ምሽግ የደመሰሱ ሲሆን የአገዛዙ ቀንደኛ ሰው የአድማ ብተና አዛዥም። በጎጃም ተቀንድሸዋል፣ ዝርዝሩ ይቀርባል። የወሎ ፋኖ በወልዲያና በደሴ ዙሪያም ከፍተኛ ውጊያ አድርጓል። የአገዛዙ ሰራዊት ክፉኛ ተመቷለም ተብሏል። በሸዋም እንዲሁ የፋኖ ኃይሎች ከአገዛዙ ሰራዊት ጋር ከፍተኛ ውጊያ እያደረጉ ነው። ሁሉንም መረጃ በዝርዝር እንቃኘዋለን። አቶ ጌታቸው ረዳ ለደህንነት የሰጋለው ስለማለታቸው እንዲሁም የኤርትራ ባህር ኃይሎች ለጦርነት ዝግጁ ነን ስለማለታቸው በመረጃ ሰዓታችን የሚዳሰሱ እውነቶች ናቸው። በአዲስ አበባ ከቱርክ በርካታ የድሮን ተተኳሽ የጫነች ወታደራዊ አውሮፕላን ስለማረፏ መረጃ ደርሶናል። በዝርዝር እንቃኘዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምንቆያችሁ ከላይ በአርስተ ዜና ያደመጣችሁትን መረጃዎች በዝርዝር ወደ እናንተ ላደርስ እዚህ ተገኝቻለሁ። አረማሽ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹም፣ እንዲሁም ሀሳብ አስተያየታችሁ እንድሰጡ እየጠየቀን በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብረን እንቆይ። በቅድሚያም አንድ የቱርክ ወታደራዊ አውሮፕላን የድሮን ተተኳሽ ወደ አዲስ አበባ ማጓጓዙ ተሰማ። ንብረትነቱ የቱርክ ብሔራዊ ጦር የሆነ ኤ400 የተባለ የተባለም አንድ የጦር አውሮፕላን ከሰሞኑ በተከታታይ በረራዎች የድሮን ተተኳሽን ጨምሮም የሌሎች ከባድ መሳሪያ ተተኳሾችን አዲስ አበባ በሚገኘው ቦሌ ዓለም አቀፍ አየር ማረፊያ ማራገፉን የመረብ ሚዲያ ወታደራዊ ምንጮች ገልጸዋል። የጦር አውሮፕላኑ መነሻውን ከቱርክ ኢስታንቡል አድርጎ በተከታታይ በረራዎች የከባድ መሳሪያ ተተኳሾችን ሲያጓጉዝ እንደነበረ ምንጮች ገልጸዋል። ይህ ወታደራዊ የጦር አውሮፕላን በቦሌ ዓለም አቀፍ አውሮፕላን ብርሃን ማረፊያ ሲደርስ ከፍተኛ ሆነ እጀባ እንደሚደረግለት የተጠቀሰ ሲሆን የሚራገፉ ተተኳሾችና ወታደራዊ ትጥቆችም በተሽከርካሪ ተጭነው ወደ ደብረ ዘይት አየር ኃይል ግቢም መጓጓዛቸውን የመረብ ሚዲያ ወታደራዊ ምንጮች አክለው ገልጸዋል። ይህ ገዢው የብልጽግና ቡድን ከውራት በፊት ጀምሮ የድሮን ተተኳሽ ጨርሶ እንደነበርና አሁን ግን ሀገሪቷን ተጨማሪ ዕዳ ውስጥ በማስገባት ተተኳሽ መግዛቱም ተጠቁሟል። ለዚህ ይህም ማሳያ የሚሆነው በአማራ ክልል ለተወሰኑ ሳምንታት ቆሞ የነበረው የሰው አልባ አውሮፕላን ጥቃት ከሰሞኑን እንደ አዲስ መጀመሩን ተከትሎ ነው። በጎንደር ቀጠና ኪንፋዝ በገላም ሰላሬ ከተማ ላይ በሁለት ዙር በተፈጸመ የድሮን ጥቃት 33 ንጹሐን ወገኖች መገደላቸውም በርካቶች መቁሰላቸውም የሚታወስ ነው። በተመሳሳይ በደቡብ ጎንደር ዞን እስቴ መካነ ኢየሱስ አካባቢም ልዩ ስሙ አስመራ በተባለ ገጠራማ መንደር ላይ በተፈጸመ የድሮ የሚሆን ጥቃት ታዳጊዎችን ጨምሮ ከአስር በላይ ንጹሐኖች መገደላቸውን መረብ ሚዲያ በዕለቱ መዘገቡም የሚታወስ ነው። ይህ በእንዲህ እንዳለ በሌላ በኩል ኤርትራ ዝግጁ ነኝ አለች። የኤርትራ ባህር ኃይል ለሚመጣው ኃይል ሁሉ ዝግጁ ነኝ ብለዋል። የኢትዮጵያ መንግስት ከሰሞኑ በፓርላማ ከኤርትራ ጋር ጦርነት የመግባት ፍላጎት የለንም ቢልም በግልጽ በተደጋጋሚ ባለስልጣኖቹን ጨምሮ ጠቅላይ ሚኒስትሩም ቀይ ባህርን በተመለከተ የኤርትራ ሉዓላዊነት የሚነካም ሁኔታዎችን ፈጥረዋል። ለምሳሌ የሀገሪቱ ባለስልጣናት በግልጽ በአደባባይ አሰብን እናስመልሳለን የሚል ንግግር ሲያደርጉ የተደመጡ ሲሆን የሀገሪቷ የመከላከያ ከፍተኛ ሹም ኢታማጆር ሹሙ ሳይቀር ስለ ቀይ ባህር የተናገሩት ንግግር የሚታወስ ነው። በጠቅላይ ሚኒስተሩ ሰባተኛ በዓለ ሲመት ላይም ሰልፈኞቹ መርከብ በግዙፉ በመስራት ቀይ ባህር ከኛ ቀይ ባህር የእኛ እያሉም ሲጨፍሩም ተስተውለዋል። የብልጽግና መንግስት ኢትዮጵያ ባህር ሳይኖራት መንግስት የባህር ኃይል አቋቁም ያለው ካለ በኋላም የባህር ኃይሉን በሰሜን ሸዋ ተራሮች በማሰማራት ከፋኖ ኃይሎች ጋር እያዋጋውም ይገኛል። በሌላ በኩል በትግራይ ያለው የፖለቲካ ሁኔታ ለደህንነት ያሰጋኛል ሲሉም የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ተናገሩም። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ዱባይ እንደሚገኙ ተረጋግጧል። በዱባይ ሆነውም በርድ ስቶሪ ኤጀንሲ የተባለ ሚዲያ ጋር ቃለ መጠይቅ ሰጥተዋል። ለሕክምና በዱባይ እንደሚገኙ፣ በቅርቡ ኢትዮጵያ እንደሚመለሱ የገለጹት አቶ ጌታቸው እስካሁን በኃላፊ ኃላፊነታቸው እንደሚገኙ በመግለጽ መንግስታዊ ስራዎች እየተከታተሉና እየፈረሙ እንደሚገኙም ገልጸዋል። በቀጣይ ትግራይን ማንን ይምራ ብዙም አያሳስብም ያሉት ፕሬዚዳንቱ ማንኛውንም የትግራይ መሪም ከፌዴራል መንግስት ጋር በመቀራረብና በመከባበር የፕሪቶሪያውን የሰላም ስምምነት በማክበር ግዛታዊ አንድነትና ተፈናቃዮችን ወደ ቀያቸው እንዲመለሱም መስራት አለበት ሲሉም ተደምጠዋል። የፌዴራል መንግስቱ ለፕሪቶሪያው ስምምነት ተገ በመሆን ከፌዴራል መንግስት ውጭ ያሉ ታጣቂዎችን ከትግራይ እንዲወጡም መስራት አለበት ሲሉም አስገንዝበዋል። አሁን በቀጥታ ከግንባር ወደተሰሙ ሰበር ዜናዎች ያለፋሉ። ዘመቻ አንድነት በወሎ ግንባር ተጧጡፎ ቀጥሏል። ተጠናክሮ በቀጠለው ዘመቻ አንድነት የአማራ ፋኖ በወሎ ልጅያ ሱኮር ቤተ አማራ ክፍለ ጦር ደሴ ዙሪያ ኩታበር ወረዳም ታላቅ ድልን ተጎናጸፉ። ልጅያ ሱኮር ቤተ አማራ ክፍለ ጦር ባንድ ደሴ ዙሪያ ኩታበር ከተማ በተደረገ ውጊያ ከአምሳ በላይ የአገዛዙን ሰራዊት በመደምሰስና በርካቶችን በማክሰል ታላቅ ድል ተጎናጸፍ ያለው ሲል መግለጫ ሰጥቷል። ብዛት ያለው ሆዳደር ሚሊሻም አሰናብተናል ሲሉም የፋኖ ኃይሎች ገልጸዋል። በአሁኑ የልጅያ ሱኮር ዋና ሰብሳቢ አርበኛ ሰለሞን ሊ ብርቱ ጥረት ግዙፍ ክፍለ ጦር ለመሆን የበቁት ቤተ አማራ ክፍለ ጦር ተጠናክሮ በቀጠለው የዘመቻ አንድነት ባደረጉት ታላቅ ተጋድሎም በርካታ የአገዛዙን ሰራዊት ሞትና ቁስለኛ ከማድረግ ባሻገር ከ30 በላይ ክላሽና አንድ ብሬን ከብልጽግና ሰራዊት መማረክም ችለዋል። እዚሁ ወሎ ላይ ስንቆይ ተጠናክሮ በቀጠለው ውጊያ የአማራ ፋኖ በወሎ ምስራቅ አማራ ኮር አንድ የአሳምነው ክፍለጦር ክፍለ ጦር የአውጃኖ ክፍለ ጦርና ኮር ሁለት ዞበላ አምባ ክፍለ ጦሮች አህዶች ወልዲያ ዙሪያ ቃሊም ታላ ታላቅ ድልን ተጎናጸፉ ሲሉም የመረጃ ምንጮች ጠቀሱ። ከወልዲያ ከተማ በቅርብ ርቀት የምትገኘው ቃሊም ከተማን ለማጥቃት ቃት ትላንት በሳንቃና በወልዲያ በኩል በርካታ እግረኛ ዙፋን ጠባቂ ሰራዊትና በብረት ለበስና ዙሃ 23 መካናይዝ ታጅቦ የመጣው የብልጽግና ኃይል የሶስቱን ክፍለ ጦሮች የተወጣጡ አሃዶች ባደረጉበት ብርቱ ትንቅንቅ እንዲሁም ተጋድሎ የብልጽግና ሰራዊት በርካታ ሙትና ቁስለኛ ሰሌዳውን ይዞም ወደ ወልዲያና ሳንቃ ከተማ መሽጉ መፈርጠጡም ተሰምተዋል። የኮሩ አሃዶች አሳምነውና ሀውጃኖ ክፍለ ጦር አሃዶች የኮር ሁለት ዞበላምባ ክፍለ ጦር አሃዶች ቀጠና በመሸፈንና ደጀን በማድረግ ባደረጉት ተጋድሎ ባደረጉት ተጋድሎ የብልጽግና ሰራዊት ከፍተኛ አመራር የተደመሰሰ ሲሆን፣ ሳንቃ ከተማ በከፍተኛ ተኩስ ታጅቦም የቀብር ስነ ስርዓቱም ተፈጽሟል። ተጠናክሮ በቀጠለው ዘመቻ አንድነት ከተለያዩ ቦታ በስርዓቱ ታፍነው ሰልጥነው በቅርቡ ወደ ተለያዩ የክልል አካባቢዎች የተመደቡ አድማ ብተኖችን ጨምሮ በርካታ ዙፋን ጠባቂ ሰራዊትም እየኮበለለ ወደ ወሎ ቤተ አማራ የፋኖ ግዛቶች እየገባ ይገኛል። ወሎ ላይ የተሰሙ ድሎች አሁንም አላለቁም። የውባን አባተ ክፍለ ጦር በአገዛዝ ወንበር ጠባቂ ሚሊሻ አባላት ላይ የደፈጣ ጥቃት ፈጽማለች። የአማራ ፋኖ በወሎ ባንታ አባተ ክፍለ ጦር ስር በአርበኛ ፋኖ አስፌ አበጋዚ የምትመራው ሁለተኛ ሻለቃ በሰሜን ወሎ ዞን መቀየት ወረዳ ከደብረ ዘቢጥ ወደ ፍላቂት ከተማ ሲንቀሳቀስ መረጃ የደረሳቸው የፋኖ ኃይሎች ኮኪት ከተማ መግቢያ ላይ ጥቂት ቁጥር ባላቸው ፋኖች ከጧቱ አራት ሰዓት ተኩል አንስተው ደፈጣ በመያዝ ለሃዲ ቀበፈጀ ፈጣን ኦፕሬሽን የአገዛዞን ወንበር አስጠባቂም ብዛት ያለው ሚሊሻ ሙትና ቁስለኛ በማድረግ በማድረግ በአንድ ፓትሮል መኪና ላይ ጉዳት በማድረስ በፋኖ ኃይሎች ላይ ምንም አይነት ኪሳራ ሳይደርስ የብልጽግና ሰራዊት ወደ መጣበት አሳፍረው መልሰውታል ሲሉም የመረጃ ምንጮች ገልጸዋል። ዘመቻ አንድነት በጎንደር ግንባርም ተጠናክሮ ቀጥሏል። የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታባ ተኮር፣ ኢንጂነር ስመኘው በቀለ ተወርዋሪ ክፍለ ጦር አለም በር ከተማ ላይ አስገራሚ ሰርጂካል ኦፕሬሽን በመስራት ታሪክ ሰርቷል ሲሉ የመረ ደረጃ ምንጮች ጠቀሱም ኢንጂነር ስመኛው ተወርዋሪ ክፍለ ጦር በሚንቀሳቀስበት ቀጠና ታላላቅ ትጋድሎችን ሲያደርግ መቆየቱ ይታወቃል። ሆኖም በትላንትናው ዕለት በሰራው ትጋድሎ አንድ ቲም ስምንት ልጆች አሰርጎ በማስገባት የአለም በር ከተማ አንቀሳቃሽ ሆነም አቶ መልካሙ ቢሰጥ የተባለ የቀበሌ አስተዳደር ከነአጃቢዎቹ ወደማይቀርበት በመሸኘትና የታጠቁትን ትጥቅ በመረከብ አለም በር ሀለ ከተማ ድረስ ዘልቆ በመግባት ታሪክ ሰርቶና የነወር ጌጦም አስተዳደር አቅም ቢስነቱን አስመስክረው ወጥተዋል ሲሉም የመረጃ ምንጮች ገልጸዋል። ይህ በእንዲህ እንዳለ እዚሁ ጎንደር ላይም ሰበር ዜና ተሰምቷል። በመተማ ዮሐንስ ወረዳ ተመድበው ከነበሩ አዳዲስ ምሩቃን የአድማ ብተና ኃይሎች መካከል ሁለት ጋንታ ሙሉ አባላት ለስምሪት በወጡበት መጥፋታቸው ተሰምቷል። የአድማ ብተና አባላቱ ሁለት የቡድን መሳሪያን ጨምሮም ከነሙሉ ወታደራዊ ትጥቃቸው ነው ደብዛቸው የጠፋው ሲሉ የአቢሲኒያ ሚዲያ ምንጮች የገለጹት። ወደ ጎጃም አልፋለው የኤፍሬም አጥናፉ ብርጌድ ከቀኑ ስድስት ሰዓት ችጓሊ ቀበሌን ተሻግራም ጻርጊ አቅራቢያም አይካይታ የተሰኘ ቦታ ላይ የብልጽግና ሰራዊት ምሽግ ሰርቶም በመጠጋት በጭንቀት ምሽግ ውስጥ የነበረውን የብልጽግናን ሰራዊት እየፋኑ ኃይሎች ሙትና ቁስለኛ እያደረጉ ሲሆን በርካታ ሰራዊት የተረፈረፈ ሲሆን በርካታ ቁስለኛም በፋኖ እጅ እንደሚገኝ የተነገረ ሲሆን ሶስት ክላሽ መማረኩንም የፋኖ ኃይሎች ገልጸዋል። በሌላ ልዩ ኦፕሬሽን በቀኝ ጌታ ወፍትሄ ንጉስ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ አባል የሆነም ደብረ ማርቆስ በመግባት የአድማ ብተና አዛዥ የነበረን ኢንስፔክተር ካሳሁን ወርቁን መሸኘቱም ተሰምቷል። ይህ የፋኖ አባል ከዚህ በፊትም ሙሉ ጌታ ህብስቱ የሚባል የሚሊሻ ኃላፊን፣ ጠርናፊን ደብረ ማርቆስ አደባባይ ላይ መሸኘቱ ይታወሳል። የአማራ ፋኖ በጎጃም ሰብሳቢም አርበኛ ዘመነ ካሴም የሽጉጥ ሽልማት አበርክቶለታል። በመጨረሻም ሸዋ ግንባርን እንመለከታለን። የአማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለማርያም ማሞ ብርጌዶች በዘመቻ አንድነት ታላቅ ጀብዱን ፈጸሙ። ለተከታታይ ቀናት በዘመቻ አንድነት ሲሳተፍ የሰነበተው የአማራ ፋኖ በሸዋ ከሰም ክፍለጦር ጦር ኃይለማርያም ማሞ ብርጌድ ሀገረ ማርያም ከሰም ወረዳ ኮረማሽና አካባቢው በተንቀሳቀሰ የአገዛዙ ጥምር ጦር ላይ ለሶስት ተከታታይ ቀናት በወሰደው መብረቃዊ ጥቃት ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራም አድርሰዋል። በተለየም የአማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለማርያም ማሞ ብርጌድ ምኒልክ ሻለቃ አንደኛና ሁለተኛ ሻለቆች የተወጣጣ ኃይሎች በተሳተፈችበት በዚህ ልዩ ኦፕሬሽን በዘንቦበር ንብጌና ጨረኝ በሚባሉ አቅጣጫዎች የተንቀሳ ቀሰው የአገዛዙ ኃይል በከፍተኛ ሁኔታ እየተመታ ሲሆን የአገዛዙ መከላከያ 15 ሚሊሻ ሰባትም መሸኘታቸውን የተረጋገጠው። በተጨማሪም 19 የአገዛዙ መከላከያ ቁስለኛና ለጊዜው ቁጥሩ በውል ያልታወቀም ሚሊሻ ቁስለኛ ሆኗል። የአገዛዙ ጥምር ጦርም ዙ 23 ብሄምና ሞርታር የመሳሰሉትን በዘፈቀደ በንጹሐን ዜጎች ላይ ሲወረውር ውሏል፣ ሲሉም የመረጃ ምንጮች ገልጸዋል። አድማጮች ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስካገኛችሁ ቸር ያሰማን።